አሰላ ገብረ ክርስቶስ ያው የማሸነፍ ግምት በሰጣችሁበት ጨዋታ ላይ ነጥብ ተጋርታችሁ ወጣችኋል። የነበር ጨዋታ ገማችሁ ግምት ነው ማለት ነው። የተሳሳተ ግምት ነው የሚገምት። በእኛ እግር ኳስ ውስጥ ትልቅና ትንሽ የሚባል ነገር የለም። በ2015 ወልቂጤ እያለሁ ተናግሬያለሁ ካስታወሰ፣ የኢትዮጵያ እግር ኳስ አንድ ኩሬ ውስጥ ነው ሁሉም ገብተን ወጫረቀበት ነው። አሁን ደግሞ ነው። ስለዚህ ግምት አይሰራም። ግምት ሳይሆን ሆኖ መገኘት ነው ሜዳ ላይ ስለዚህ ያን አልሆንም የመጀመሪያው እሱ ነው እኛ ከተሰጠን ግምት በታች ወይ እየተጫወትን ነው ወይም ደግሞ ግምት የተሰጡን ተሳስቷል ማለት ነው ይሄ ነው ለእኔ የሚታይ ያው ባለፈው የጠየኩት ጥያቄ ነው ዛሬም ደግሞ የሚጠይቀ አራት ጨዋታ ጎል ማስቆጠር አልተቻለም ምንድን ነው ማስተካከል አልተቻለ በምክንያት እንግዲህ ጎል ጋ እኮ እንደርሳለን አስራ ስድስት ጋር እንደርሳለን ከዛ በኋላ እንግዲህ የስነ ልቦና ጉዳይ ነው እግር ኳስ ውስጥ ትንሽ የሚባል ነገር የለም ትንሽኛ ያልናት ነገር ለዚህ ለተጫዋቹ ትልቅ ናት። በአሰልጣኙ ወይም በተመልካቹ አእምሮ ላይ ነው ትንሽ የሚሆነው እና ተጫዋቾች ያላቸው ያ ነው። ከመሸነፍ ለመውጣት ያላቸው ጉጉት በራሱ እንዳይጫወቱ ያደርጋቸዋልና ያ ነው። ማዋ ዲጉን ስትጀምር የመጀመሪያዎቹ ሳምንት አጠቡ ነበር። ድሬዋ እዚህ አሁን ያለበት ደረጃ ይደርሳል ብለን ገምተን ነበር። መጨር ስንጀምርም አጥቂ እንደሌለን አውቃለሁ ነገር ግን የጨዋታው ቁልፉ ነገር ሜዳ ነው። ስለዚህ እኛ ምቹ ሜዳ ባገኘን ቁጥር በዚሁ ቡድን የተፈለ ማድረግ እንችላለን የምንፈልገውን። ነገር ግን አሁን ያው ትንሽ ያስቸግራል። እኛ ኳስ ይዘን ለመቆጣጠር ሜዳው ትንሽ ከእኛ ጫወት ጋር አልሆነልንም። በአጠቃላይ ከእኛ ጨዋታ ጋር ነው፣ ያ ነው አንዱ ችግር። ከሊጉ አናት ላይ ያሉ ቡድኖች ነጥብ እየጣሉ ነው። እናንተ መቅረብ የምትችሉበት አጋጣሚ ሊጠቀማችሁ አይደላችሁም? ይህ ያስቆጫ አያስቆጭም። ምንድን ነው ምክንያቱም፣ ቢቆጭ ምንም አላመጣ ሆኖ መገኘት እንጂ ስለ ተቆጨው አልለውጠውም ያለውን። ነገር ግን ምንድን ነው በጣሉ ጊዜ ካሸነፍ አጠገባቸው ነው የምትሆነው፣ እና ያ ነው። ስለዚህ ተጫዋቹ እኛ ከዚህ በተሻለ መሻሻል አለብን ነው የምለው። የተሻለ መቻልን ማምጣት አለብን። ያ ነው ውጤታማ የሚያደርገን እንጂ የእነሱ መጣ እኔ በተጫዋች በንትን ለአላምነው ይህ ክፋትን ነው የሚያሳይ። እኔ በራሴ ውጤት ነው መደሰት ያለብኝ ሁሌ ለማሸነፍ መጫወት። ካሸነፍ ኮሰየ ነው ካልሆነም ደግሞ እግር ኳስ ነው ትቀበለዋለህ። ያ ነው በላይ አመሰግናለሁ። አሰልጣኝ ጸጋዬ፣ ያው ጠንካራውን ጨዋታ ያለ ጎል አቻ ውጤት አጠናቃቸዋል። እንዴት ነበር የወል እንቅስቃሴ? መጀመሪያ የአየሩ ጸባይ ማየት ያስፈልጋል። ያው ዘጠኝ ሰዓት ነው። የአየሩ ጸባይ እንዳለ ሆኖ ተጋጣሚያችንም ባለፈው አቻ ስለወጣ ኢትዮጵያ ውስጥ ካሉ እንግዲህ ምርት ተጫዋች የሰበሰበ ቡድን ነው። መከላከያ እንደምታውቀውም ሽማስ አማኒል ሁሉ ተጫዋች የውጭ ዜጋ በጣም ጥሩ ናቸው። እኛ ደግሞ ያለን በዞን እናቃለን። ቲማችን እንደምታውቀ ለሁለት ያዙ ተቀይረ ለመምጣትና በነጥብ በእንቅስቃሴ የምጥሩ ለመሆን እየሞከርን ያለው ቀላል ተጋድሎ አላደረግንም። ከፀሐይ አንፃር ከሜዳ ላይ በነበረው እንቅስቃሴ ከፍተኛ የፀሐይ ጨዋታ አይመስልም። በሁለታችን ላይ ጥሩ ታይተዋል ብዬ አስባለሁ ግን ያው ዞሮ ዞሮ እንደነጥብ ያው ከዚህ ብለጠ ሶስት ነጥብ እናገኝ ጥሩ ነበር። ከተጋጣሚያችን አንጻር ደሞ አንድ ነጥብ መጥቆም አይደለም፣ ግን ከዚህ ብለጠ ግን ማሻሻል እንዳለብንና አሁንም እንግዲህ አንዳንድ አንድ ያልገው ልጆች አሉ የወረቀት ፕሮሰስ ያጠሩ ልጆች አሉ። እነሱ ደሞ የተሻለ ሆነን ይሄን ጠብቀን ለመሄድ እሞክራለሁ። እንዳልከው ከጨዋታ ጨዋታ ቡድን ላይ መሻሻሎች አሉ። ከባለፉት ሰባት ጨዋታዎች አንድ ሽፈቶች አሉ እና አቻዎች ግን አሉ አቻውን ወደ ውጤት ወደ ሶስት ነጥብ ለመቀየር መሻሻሎችን በውጤት ለመቀየር ምን ታስባለህ? የግድ ነው። አሁን እንግዲህ ዛሬ ጨዋታችን ያው እንግዲህ የውጭ አጥቂ አጣምተናል ያችን ቦታ ለማጠናከር ብለን አሁን ዳዋ ጉልቻ ያለ ተጨማሪ የውጭ ዜጋ ለፕሮሰሶቹ አሁን እየጨረሰ ነው ያለው። አንዱ ባላንስ እያደረግን ያለው በቀላሉ ጎል እየገባብን አይደለም። ያ ማለት ደግሞ አሁን ወደ አሸናፊነት መመለስ አለብን፣ እና ትክክል ነው የተባለ ድክመቶቻችን ናቸው። በጎል ማጀብ መቻል አለብን። ያን ደግሞ ጠንክረን እንሰራለን። እንደዚህ እንደዚሁ፣ በስኳዳችን በስፋት በጥራት ለማስተካከል እንሞክራለን። አመሰግናለሁ።